ማንኛውም ዳዕዋ ነጋዴዎች ካልተሳተፉበት ውጤታማ የመሆን እድሉ የመነመነ ነው፣ አለ። ተመላላሽ ተማሪው ውስታዞችን ደሞዝ መክፈል ካለመቻል አልፎ ህንፃው እየፈረሰ ነበረ። የተሳተፉ ተማሪዎች ነበሩ ማለት ነው። ከዚሁ ከኡበይ እብኑ ከዓብ ተማሪዎች ማለት ነው። ኡበይ እብኑ ከዓብ በዚህ ሁኔታ ላይ ሆኖ ማየቴ በጣም ቢያሳዝነኝም ያለፈው ታሪኩ ግን በጣም የሚያኮራ መሰረት የጣለ እንደነበረ መናገር እችላለሁ። በሙሉ ያለው ቁርአን ውስጥ ነው። ቁርአንን በማወቅ በመማር ውስጥ ነው። ስለዚህ አሁን ትልቁ ችግር ተማሪዎች የዓመት ቀለባቸውና ሌሎች የሚያስፈልጉ ፋሲሊቲዎችን አሟልቶ ማስቀጠል። ሰላሁዲን፣ አላህ ያዋርድህ እኛ 28 ልጆች መቀለብ ያቃተን ህንጻ ይሰራለሁ ብሎ ሰው መሳቂያ ሊያደርገናል። ሰላሃዲን ኤርፖርት ነርጥሮ ወልቂጤ ነው የሚያርፈው ይሉኝ ነበር ማለት ነው። ከጉራጌ ዞን ከተለያዩ ወረዳዎች ነው ተማሪዎች እንዲመጡ የሚደረገው፣ ወደ መጡበት ማህበረሰብ ተመልሰው እንዲያስተምሩ ይደረጋል ማለት ነው። ለወልቂጤ ብቻ ሳይሆን ለሙስሊሙ ማህበረሰብ ትንሽ አንገት የሚያስደፋ አይነት ገንዘብ ብቻ አይደለም፣ እውቀት ያለው አለ፣ ሙያ ያለው አለ። ያለብን እዳ በጣም ብዙም አይደለም፣ ትንሽ ነው። ያችንዳ እንኳን ከፍለን ኔክስት ግራውንድ ፕላስ የምናደርግበት ሁኔታ ቢመቻች የተሻለ ነው የሚል ግምታ